ሰላም ጤና ይስጥልን የዚህ ቻናል ተከታታዮች የዕለቱ መረጃችንን ይዘንላችሁ ቀርበናል ዛሬ በቆይታችን በ30 ቀናት አንድ ሺህ እንቁላል የተመገበው ጃፓናዊ ወጣት ምን ገጠመው ስንል እንቃኛለን። በየቀኑ ከ30 እንቁላል በላይ መመገቡ ከ6 ኪሎ ግራም በላይ እንዲጨምር እንዳደረገ ወጣቱ ተናግሯል ይህንን የምንቃኝ ይሆናል ከፍተኛ ደሞዝ የሚከፈልባቸው የዓለማችን ሀገራት እነማን ናቸው ስንልም እንዲሁ መረጃ እናቀርብላችኋለን በተጠናቀቀው የፈረንጆቹ 2024 ሙስና የተስፋፋባቸው ሀገራት እነማን እንደነበሩ የምናስቃኛቸው ይሆናል። በቻይና ከሻንጋይ ደቡብ ምዕራብ በምትገኘው ጅንዤ ከተማ አቅራቢያ አዲስ በሚሰራ አውራ ጎዳና መካከል ላይ ቀደም ብሎ የተገነባን የመኖሪያ ቤት ለማፍረስ መንግስት ባቀረበላቸው የካሳ ክፍያ ባለመስማማታቸው በሌላ አማራጭ ተገንብቶ መጠናቀቂያው ሲቃረብ ባለንብረቱ መጸጸታቸውን የተመለከተ መረጃም ይዘንላችሁ ቀርብናል እንግዲህ እነዚህን አስገራሚና መረጃ ሰጪ ጉዳዮችን ነው ይዘንላችሁ የቀረብነው ነው እንድትከታተሉ እንጋብዛለን። አሁን በቀጥታ ወደ ዝርዝሩ እናልፋለን። በሰላሳ ቀናት አንድ ሺ እንቁላል የተመገበው ወጣት ብዙዎችን እያነጋገረ ይገኛል። እንቁላል በብዛት መመገቡ በደም ውስጥ የመጥፎ ኮሌስትሮል መጠንን ከፍ ያደርጋል ተብሎ ቢጠበቅም የእርሱ ግን በተቃራኒ ሆኖ ነው የተገኘው። በጃፓን መዲና ቶኪዮ ነዋሪ የሆነ ወጣት በወር አንድ ሺ እንቁላል መመገቡን በቅርቡ አስታውቋል። ጆሴፍ ኤቨርት የተባለው የሰውነቱን ቅርጽ በስፖርት የሚያዳብር ወጣት እንቁላል በብዛት መመገቡ ጡንቻውን ለመገንባት እንዳገዛው ተናግሯል። በየዕለቱ አመጋገቡንና ያሳየውን ለውጥ የሚያሳዩ ምስል በማጋራቱም በማህበራዊ ሚዲያዎች መነጋገሪያ ሆኗል ብሏል ዴይሊ ሜል በዘገበው በፍጥነት የሚሰለቸውን እንቁላል በጥብስ በቅቅልና በጥሬው ከሩዝ ጋር ሲበላ የቆየው ኤቨርት የሰላሳ ቀናት አዲስ የአመጋገብ መንገድን ከመከተሉ በፊት ተገቢው ምርምራ አድርጎ እንደነበር ተናግሯል። ክብደቱ በአራት አይነት ስፖርቶች ያለው ብቃት፣ የደም ኮሌስትሮልና ቴስቴስትሮን መጠን ሁሉ ተመዝግቧል። ኤቨርት አንድ ሽንቁላል በ30 ቀናት ውስጥ ከተመገበ በኋላ ግን 6 ኪሎ ግራም ጨምሮ ክብደቱ 84 ኪሎ ግራም መድረሱን ነው መረጃዎች የሚጠቁሙት። ክብደት የማንሳት አቅሙ በ20 ኪሎ ከፍ ማለቱን ነው ማረጋገጥ የቻለው። በሚያስደንቅ መልኩ በደሙ ውስጥ ያለው መጥፎ ኮሌስትሮል ሳይጨምር እንዳውም የገንቢው ኮሌስትሮል መጠን ከፍ ብሎ መጥፎውን ለማስወገድ ረድቶታል ይላል የምርመራው ውጤት። ሌላው አስገራሚ ውጤት ከስትሮክና የልብ ህመም ጋር የሚያያዘውና በደም ውስጥ የሚገኘው ትሪግሊሴርዲስ የተሰኘ አደገኛ ስብ መጠኑ ዝቅ ብሎ የመገኘቱ ጉዳይ ነው። በቀን ውስጥ ከ3300 እስከ 3700 ካሎሪ ያለው ምግብ ሲመገብ መቆየቱን ያወሳው ኤቨርተን ይህም ለወጣት ወንድ ከሚመከረው 2500 ካሎሪ ከፍ ያለ መሆኑን ይገልጻል። እንቁላል ከፍተኛ የፕሮቲን ቫይታሚን፣ ካልሽየም፣ አይረን፣ ዚንክና ፖታሲየም ያለው በመሆኑ ከሶስት ወይም አራት እንቁላል በላይ መብላት እንደማይገባ ቆየት ያሉ ጥናቶች አሳይተዋል። የእንቁላል ፍጆታን ማብዛት ለልብ ህመም ተጋላጭነት ሊጨምር ይችላል የሚሉ ጥናቶችም ወጥተዋል። በቅርብ ጊዜ የተደረጉ ጥናቶች ግን በእንቁላል አመጋገብ ላይ ገደብ የሚያስቀምጠው ጥናት ያረጀ ነው የተባለው የተመጣጠነ ምግብ የሚመገቡና ስፖርት የሚሰሩ ሰዎች በብዛት ቢመገቡ ችግር የለውም ማለታቸውን የዴይሊ ሜይል ዘገባ ያመላክታል። አሁን ወደ ሌላኛው መረጃ እናልፋለን። ከፍተኛ ደሞዝ የሚከፈልባቸው የአለማችን ሀገራት እነማን ናቸው ስንል መረጃዎችን አገላብጠን ነበረ። ሞሪሼስ ደቡብ አፍሪካና አልጄሪያ ከአፍሪካ ከፍተኛ ደሞዝ ከፋይ ሀገራት ሆነው ተገኝተዋል። የተሻለ ኢኮኖሚ ያላቸው ሀገራት ለዜጎቻቸው ከሚያቀርቧቸው አገልግሎቶች ውስጥ ለሰራተኞቻቸው የሚያስቀምጡት ዝቅተኛ የደሞዝ ወለል አንዱ ነው። በዚህም መሰረት አነስተኛ ህዝብ ብዛት ያላት ሉክዘምበርግ በአማካይ 8ሺ ዶላር ወርሃዊ ደሞዝ በመክፈል ከዓለም ቀዳሚዋ ሀገር ናት። የአውሮፓ ህብረት መቀመጫ የሆነችው ቤልጂየም 7500 ዶላር አማካኝ ወርሃዊ ደሞዝ ስትከፍል፣ ኔዘርላንድ ደግሞ 7500 ዶላር ትከፍላለች። ኖርዌይ፣ ኦስትሪያና አሜሪካ ከአራተኛ እስከ ሰባተኛ ያለውን ደረጃ የያዙ ሀገራት ናቸው። ወደ አፍሪካ ስንመጣ ሞርሼስ በአማካይ በወር 350 ዶላር ለሰራተኞቿ በመክፈል ቀዳሚዋ ሀገር ስትሆን፣ ደቡብ አፍሪካ 260 ዶላር እንዲሁም ሰሜን አፍሪካዊቷ አልጄሪያ ደግሞ 150 ዶላር በወር ለሰራተኞቿ እንደምትከፍል ፎርብስ ዘግቧል። አሁን ወደ ቀጣዩ መረጃ አለፍን። በተጠናቀቀው የፈረንጆች 2024 ሙስና የተስፋፋባቸው ሀገራት እነማን እንደሆኑ ትራንስፓረንሲ ኢንተርናሽናል ይፋ አድርጓል። 6.8 ቢሊዮን የዓለማችን ህዝብ የሙስና ተጋላጭነት አመላካች ነጥባቸው ከ50 በታች በሆኑ ሀገራት ይኖራል ብሏል። ከዚሁ ጋር አያይዞም የ2024 የሀገራት የሙስና ተጋላጭነት ደረጃን ይፋ አድርጓል። ተቋሙ የ180 ሀገራትን ደረጃ ይፋ ሲያደርግ 47 ሀገራት ደረጃቸው ዝቅ ብሏል፣ 37 ሀገሮች ደግሞ አሻሽለዋል። ባህሬን 17 ደረጃዎችን በማሻሻል ቀዳሚ ስትሆን፣ ኮትዲቫር፣ ሞልዶቫ እና ዶሚኒካን ሪፐብሊክ ከ13 እስከ 8 ደረጃዎችን ማሻሻል ችለዋል። 68 ቢሊዮን የዓለማችን ህዝብ የሙስና ተጋላጭነት አመላካች ነጥባቸው ከ50 በታች በሆኑ ሀገራት ይኖራል ብሏል። የተቋሙ ሪፖርት ፖለቲካዊ አለመረጋጋትና ግጭት የሌለባቸው እንደ ዴንማርክ፣ ፊንላንድ ፊንላንድና ሲንጋፖር ያሉ ሀገራት ከፍተኛውን ነጥብ አግኝተዋል። ግጭትና ቀውስ ያለባቸው ሀገራት ደግሞ ከ100 ከሚሰጠው ነጥብ እስከ 8 ነጥብ ይዘው ሙስና የተንሰራፋባቸው ሀገራት ተብሏል። በደረጃ ሰንጠረዡ ግርጌ ላይ ከተቀመጡ 10 ሀገራት መካከል ስድስቱ በአፍሪካ የሚገኙ እንደሆኑ መረጃ ይጠቁማል። በትራንስፓረንሲ ኢንተርናሽናል የሙስና ተጋላጭነት ምዘና ከ100 ነጥብ 8 የተሰጣት ደቡብ ሱዳን የመጨረሻውን ደረጃ ይዛለች። ሶማሊያ ደግሞ በ9 ነጥብ 179ኛ ደረጃ ላይ ተቀምጣለች። አሁን ለዛሬ የመጨረሻው ወዳደረግነው መረጃ እናልፋለን። በቻይና ከሻንጋይ ደቡብ ምዕራብ በምትገኘው ጅንዢ ከተማ አቅራቢያ አዲስ በሚሰራ አውራ ጎዳና መካከል ላይ ቀደም ብሎ የተገነባን የመኖሪያ ቤት ለማፍረስ መንግስት ባቀረበላቸው የካሳ ክፍያ ባለመስማማታቸው በሌላ አማራጭ ተገንብቶ መጠናቀቂያው ሲቃረብ ባለንብረቱ መጸጸታቸውን ኦዲቴ ሴንትራል ድረገጽ አስነብቧል። ከጥቂት ዓመታት በፊት በጅንዢ ከተማ አቅራቢያ ለሚሰራው አውራ ጎዳና ቀየሰው በሚያልፍበት መስመር ላይ የነበሩ በርካታ መኖሪያ ቤቶች ካሳ ተከፍሏቸው ሲነሱ አዛውንቱ ግን የተጋነነ ካሳ ክፍያ በመጠየቃቸው ስምምነት ላይ ሳይደርሱ ይቀራሉ። መንግስት ያቀረበላቸው የካሳ ክፍያ 220 ሚሊዮን 700 ዶላር ነበር። አዛውንቱ የጠየቁት ግን ከተወሰነላቸው በእጅጉ የበለጠ እንደነበር ነው ድረገጹ ያስነበበው። በመሆኑም ጉዳዩ የሚመለከታቸው የመንግስት ባለስልጣናት የግለሰቡን መብት ማክበር እንደሚጠበቅባቸው ይወስናሉ። ነገር ግን አማራጭ ስልት አስቀይሰው ባለ ሁለት ፎቅ የግለሰቡ መኖሪያ ቤት ባለበት ሳይነካ እንደ ቀለበት መንገድ በዙሪያው አውራ ጎዳናው ለሁለት ተከፍሎ እንዲያልፍ ነበር ያደረጉት። የአውራ ጎዳናው ግንባታ ለኗሪዎች ብሎም ለሀገሪቱ የሚያበረክተውን አስተዋጽኦ ከግምት ውስጥ በማስገባት የመሰረተ ልማቱ ተዘርግቶ መጠናቀቂያው ሲቃረብ ግን እምቢተኛው ባለንብረት ውሳኔያቸው የተሳሳተ መሆኑን አምነው መጸጸታቸውን ድረገጹ አስነብቧል። የፎቅ ቤታቸው የላይኛው ጣሪያ ከጎዳናው ጋር እኩል በመሆኑ የጌታ ማሽኖች ድምፅ እንደሚያውቅ ተረድተዋል። ባለንብረቱ በሌላ በኩል ባለንብረቱ ከመኖሪያ ቤታቸው ወደ ከተማ ለመውጣት በሲሚንቶ በተሰራ ቦይ ውስጥ ለውስጥ ተሽሎክልኮ ለማለፍ ተገድደዋል። ይሄ በራሱ የራስ ምታት እንደሆነባቸውም ጠቁመዋል። በአውራ ጎዳናው መካከል እንደሚስማር ሚስማር የተቸነከረው ባለ ሁለት ፎቅ ቤት ለጊዜው ባልተለመደ ለየት ባለ ቦታ በመገኘቱ የጎብኚዎቹን ቀልብ ቢስብም፣ አዛውንቱ ግን በቀድሞ ውሳኔያቸው በእጅጉ መጸጸታቸው ነው በማጠቃለያነት ለንባብ የበቃው ውድ የዚህ ቻናል ተከታታዮች፣ የዛሬው መረጃችን የተከታተላችሁትን ይመስል ነበረ። በቀጣይ በሌላ መረጃ እንገናኛለን። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የዛሬውን አጠናቀቅን። መልካም ጊዜ